ሻሎም የምፅዓቱ አዋጅ ነጋሪ አድማጮቻችን፣ እንዴት አመሻችሁ? በድጋሚ ከቀኑ በመቀጠል ተገናኝተናል። መስመር ላይ ፓስተር አለማየሁ ነው ይገኛል። አሁንም አዳዲስ መረጃዎችንም ይዞልናል። እነዚያ መረጃዎች ደግሞ ኋላ ላይ በደም በሰፊው ያብራራልናል። እንግዲህ በአሁኑ ሰዓት አለማችን በተለያየ ወቅታዊ ክስተቶች ላይ ትገኛለች። እነዚህ ክስተቶች እንግዲህ ሁሉንም ባይሆንም በተወሰነ መልኩ ፓስተር እያሰባሰበ ለእኛ በሚጠቅም መልኩ ይዞልን እየመጣ ይገኛል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ከመግቢያው በኋላ ተመልሰን ተገናኝተናል። ፓስተር ደግሞ መስመር ላይ ስላለ ምን ይሆን ይዞልን የመጣው የሚለውን እንግዲህ ከሰላምታው በኋላ ወደዛው ምናመሪያ ይሆናል ሰላም ላንተ ይሆን ፓስተር እንዴት አመሸ እንደምን አመሸ ወንድም ይልቃል እግዚአብሔር ይመስገን ቀን ላይ እንግዲህ በጣም ወሳኝ የሆነ አጀንዳ ነው ይዘህ የነበረው ምናልባት ይህንን ያልሰሙ ወገኖች ካሉ ወደ ቻናላችን በመግባት እንዲያደምጡ እንመክራለን። በተለይም ደግሞ የቤተ ክርስቲያን መሪዎች ቢያደምጡት በጣም በጣም ሊጠቅማቸው የሚችል መረጃ ስለሆነ ያንን እናበረታታለን። አሁን ደግሞ ሌላ መረጃ ይዘህልን መጥተሃል። እስኪ ይህን መረጃ አጋራን። እንግዲህ በትናንትና ሁለት የአሜሪካ ከፍተኛ ፍርድ ቤት አንድ አስደንጋጭ ውሳኔ ወስኗል። በተለይም በዶናልድ ትራምፕ ማህበራዊ ፖሊሲ ላይ ውሃ የቸለሰ ውሳኔ ነው። በሌላ አንጻር ደግሞ ይህንን ሰንኮፍ ከአሜሪካ ሊነቅ የሚችል ውሳኔ መወሰን ይችል ነበር። ይህ ከፍተኛ ፍርድ ቤቱ ጉዳዩ ምንድን ነው? በኬንታቲ አውራጃ ወይም ደግሞ በዛ አስተዳደር ለእንደዚህ ለጋብቻ ሰርተፍኬት የሚሰጥ ጽህፈት ቤት አለ ወይም ደግሞ የመንግስት መስሪያ ቤት አለ። እና አንድ ንስት እሳቸው በሁለት ተመሳሳይ ፆታ ተጋብተው ይመጡና ፍርድ ቤት ማነው ሰርተፍኬት የጋብቻ ሰርተፍኬት ይጠይቃሉ። እና ይህንን ሰርተፍኬት አልሰጥም ይላሉ ሴትዮዋ እና አልሰጥም በሚሉበት ሰዓት ጉዳዩን እነዚህ ተጋቢዎች ነን የሚሉ ተመሳሳይ ፆታ ጉዳዩን ወደ ፍርድ ቤት ይመሩታል። ወደ ፍርድ ቤት ይመሩትና በፍርድ ቤት ከፍተኛ ክርክር ከተደረገ በኋላ ፍርድ ቤቱ በኬንታኪ ባለችው አንድ አውራጃ ያለች አስተዳደር ላይ ለተጋቢዎቹ ሰርተፍኬት አልሰጥም በማለቷ ፍርድ ቤቱ ህገ መንግስታዊ ጥሰት በሚል ህገ መንግስትን ጥሰሻል በሚል በእሷ ላይ ይፈርዳል። የፈረደባትን 280 ሺ ዶላር በላይ ነው። በጣም የሚገርም ነው። እንግዲህ ዶናልድ ትራምፕ ታስታውስ ከሆነ ምርጫቸው ላይ አንዱ መሪ መፈክራቸው አንድ ወንድ ለአንድ ሴት የሚል እና አንድ ወንድና አንድ ሴት ነው የምናውቀው፣ ወንድና ሴት ጋር ብቻ ነው የምናውቀው ሌላ እናቅም ብለው ቤተ መንግስታቸውም፣ ዋይት ሃውስ ከገቡ በኋላ ቀደው ጥለውት ነበረ ይሄን ጉዳይ። ነገር ግን ምን መሰለህ በኦባማ ጊዜ ነው ይሄ የተጸደቀው እና ህገ መንግስታዊ የሆነው እና ይሄንን ህገ መንግስታዊ ስርዓት ፍርድ ቤቱ እድሉን አግኝቶ ነበረ ለመሻር ማለት ለውሳኔ ስለዚህ ህገ መንግስትን አንሽርም ብለው በሴትየዋ ላይ በመፍረዳቸው በትናንትና ሁለት በአሜሪካ ውስጥ የሚገኙ የኤልጂቢቲኪው አምላኪዎች ለበልህ ተከታዮች ሰርግና ምላሽን የሆነላቸው እና ሰርግና ምላሽን የሆነላቸው። እንግዲህ አሜሪካ እንደገና ነው ወደኋላ የተመለሰችው። ለምሳሌ ታስታውስ ከሆነ፣ በንግግሮቻቸው ላይ የትምህርት ሚኒስቴርን ከፌዴራል ሲያነሱ በክልል ብቻ መሆን አለበት፣ በስቴቶች ብቻ መሆን አለበት ሲሉ እንደገና በየትምህርት ቤቱ አስርቱ ትእዛዛቶች የሚጻፉ መጽሐፍ ቅዱስ ወደ ትምህርት ቤት እንዲመለስ እንዲያደርጉ በየጎዳናው ላይ እነዚህ ተቀርጸው እንዲጻፉ የሚሉ ትዕዛዞች ተሰጥተው ነበር። እነዚህ ሁሉ ናቸው በትናንትና ሁለት አፍርድሜ ይበሉት እና ይህንን ውሳኔ የጠባበቁ የነበሩ በፍርድ ቤት ዙሪያ ያሉ የዚህ አቀንቃኞች የዚህ አቀንቃኞች የሌዝቢያንና የጌ አቀንቃኞች በጭፈራና ና በጩኸት አካባቢውን ነው ያደባለቁት። እንደገና ማንሰራረቱ አሜሪካንን ወደ ከድጥ ወደ ምጥ እንደሚል ወይም ደግሞ ውሳኔው እንዴት ነው ገበርነሮች ድረስ ያልደረሰው ወይንስ በመጀመሪያውኑ ደረጃ በስቴት ደረጃ እነዚህ በአውራጃ በምናም የሚባሉ ደረጃ ተቀባይነት አልነበረውም ወይ እንዴት ነው ዶናልድ ትራምፕስ ከፍርድ ቤት ከህግ እንዴት አልሰረዙትም ይሄ እኮ ምንድን ነው መሰለ በጣም የሚለውን ያስመስላል። ይሄ ምን መሰለ አሁን ይኸውልህ፣ ታሪክን የደገመ ይመስለኛል። በባይደን ዘመን በዴንቨር ይመስለኛል አንድ የኬክ ጋጋሪ ባለፈው ከዚህ በፊትም የዜና ሽፋን ሰጥነዋል ከምስራት ጋር አንድ የኬክ ጋጋሪ ጋር መጥተው ልክ እንደዚሁ ሁለት ተመሳሳይ ጾታ ኬክ ለያዙ ማለት ነው እና ይሄ የኬክ ጋጋሪ እንደማያስተናግዳቸው ይነግራቸዋል። እና ከሰሱት፣ እና ፍርድ ቤት ቀርቦ ሁሉ እስከ መታሰር ሁሉና እንደገና ስንት ሺ ዶላር ቅጣት ሁሉ እንደተበየነበት የሚታወስ ነው። እና አሁን ምንድን ነው ይሄ እንግዲህ እነዚህ ማህበረሰቦች ወይ ነፃነታቸው ጥግ የደረሰበት ዘመን ነበር እና እኮ በባይደን ዘመን አሁን ይሄ ነገር እያንሰራራ ነው ማለት ነው ወይስ ከትራምፕ በኋላ የሚመጣው ምቹ መደላደል። የሚገርም ደግሞ እነዚህ ዳኞች ሰባት ዳኞች ናቸው ሰባት አምስት ር እንደዚህ ናቸው ሱፕሪም ኮርት የሚባሉ ነው ወይስ የከፍተኛ ፍርድ ቤቶች ናቸው። እና ዳኞቹ ምን አይነት ሰዎች መሰሉ? ቀኝ አክራሪዎች ናቸው። ነገር ግን ህጉ እስካልተሻረ ድረስ ህጉ የሚፈቅደውን ነው መወሰን የምንችለው የሚለውን ነው ያደረጉት። ግን ማድረግ ይችሉ ነበረ፣ እድሉ ነበረ። ሌላው የሚገርም እቺ ሴት ለመሄድ ይችሉ ነበር። ለምንድነው ዶናልድ ትራምፕ የሚደግፏቸው ነበር ይህንን ቢያደርጉ። ለምንድነው ይሄንን ያደረግሽው ተብላ ስትጠየቅ እኔ ክርስቲያን ነኝ፣ ክርስቲያን ነኝ፣ ስለዚህ ክርስቲያን ስለሆንኩ ይሄንን ማድረግ አልችልም ነው ያለችው። ነገር ግን እነ ፍርድ ቤቱ የሰጠው ምላሽ ምንድን ነው? ክርስቲያንም ሁኚ ምንም ሁኚ፣ እዚጋ ግን የተቀመጥሽው የአሜሪካን መንግስትን ወክለሽ የአሜሪካን ህገ መንግስትን ልታስፈጽሚ ነው። ስለዚህ አትቺም። በዚህ ጉዳይ ላይ ትራምፕ ያንጸባረቁት አቋማ እስካሁን ምላሽ አልሰጡም። እንግዲህ ትናንትና ስለሆነ የተወሰነው ምናልባትም ምላሽ ሊሰጡ ይችላሉ። ወይም ደግሞ አሁን ይሄ ከፍተኛ ፍርድ ቤት ነው አይደለም፣ አንድ ቀን የሚቆይ ያለ ይመስለኛል። ከአሜሪካ ከፍተኛ ፍርድ ቤት ሱፕሪም ኮርት ነው የሚባለው የመጨረሻው። ምናልባት ይግባኝ ይልትልና ወደዚያ ልትሄድ ትችላለች። አይታወቅም ግን እና እንግዲህ ጠቅላይ ፍርድ ቤት እንደሚባለው እኛ ከፍተኛ ፍርድ ቤቶች አሉ፣ ጠቅላይ ፍርድ ቤቶች አሉ። እና ወደዚያ ልትሄድ ትችላለች የሚል ነው። እኔ ይህ አይደለም። እንደገና ይህ ከዚህ እንፍትኛ እንናገር ነበረ ይሄ የመጨረሻው ዘመን ላይ ከሚከሰቱት ነገሮች አንዱ እርኩሰቶች ናቸው። እነዚህ ጥፋቶች ናቸው የሚከሰቱ። እነዚህ በአዋጅ በሕግ ይቆማሉ ማለት አይደለም፤ የሚቆሙ አይደሉም። ምክንያቱም ዘመኑ እራሱ ወደዛ ሴጣን ግድ ነው ሊቀሰቀስ ሴጣን በግልጽ እየሰራ በግልጽ ስለ በሰዎች ተጠቅመው በግልጽ እየሰራ እንደዚህ በሚመጣበት ሰዓት እነዚህ ነገሮች መከሰታቸው የማይቀሩ ናቸው። ስለዚህ አሁን ምንድን ነው እንደውም በጣም የሚገርም ከአንድ ጋዜጠኛ ኒው ሊበራሊዝም ኒው ሊበራሊዝም ምንድን ነው ያለው ከሞት እንደማንሰራራ ከሞት አንሰራራ አሜሪካ ውስጥ ይህ እኮ ማለት እኮ ፓስተር፣ አሁን ባለፈው የኒውዮርኩ ገቨርነር ማሜር እሳቸው ወደ ዚኛው እርከን በሚመጡበት ሰዓት ሰርቫይቭ የማድረግ ነገርም ታይቷል። ሴሌብሬት አድርገዋል። አሁን ከፍተኛ ዝግጅት እያደረጉ እንደሆነ ነው የሚያሳየው። እንግዲህ ግራ ዘመሙ ማለት ነው። አሁን ምንድን ነው የኒውዮርኩ ተመራጭ ዲሞክራት ናቸው። ዲሞክራቶች እኮ ትልቁ ሀሳባቸው ልክ ሴጣኒዝም ላይ ቀን ባነሳነው ዜና ላይ እንዳነሳነው የግል ነፃነት የሚለው የግል ነፃነት እኮ የመጣው ከሴጣን አስተሳሰብ ነው። ምን የሴጣኒዝም አንዱ እኮ ተከታዮች እንትን እኮ ነው፣ ሳብ ነፃ የፈለከውን ንዛይ ማድረግ ይችላል። አንድ ሰሞን እንደ እንትን ታይዞ ነበር አሜሪካ ውስጥ እኔ ነበር ነኝ ወጣ መታወቂያ ላይ ነብር ይባል። እሱማ፣ የተባበሩት መንግስታት እኮ ፓስተር ከሰማንያ በላይ ጾታ እንዳለ እኮ አስቀምጧል። ምን አይነት በጣም አስቸጋሪ ነው። እና ያለው ሁኔታ ይሄ ነው። ምንድነው ስንጠቀልለው እንግዲህ ይሄ በመጨረሻው ዘመን ላይ ያሉ ነገሮች ለትውልድ እጅግ ፈተናና አሸጋሪዎች ናቸው። ቤተ ክርስቲያን የሚገባውን ስራዋን ካልሰራች እነዚህም ፈተናዎች ወደማንወጣበት ነገር እየገባን ነው ያለው። ምክንያቱም እኛም ሀገር አንዳንድ ቸርቾች ላይ ሐሜት ብቻ አይደለም፣ በአደባባይ በጽሁፎች እያየናቸው ነው ያለው የኤልጂቢቲቲ ተከታዮች የሆኑ የቤተክርስቲያን ቤተክርስቲያን ልለው አልችልም የሆነ ዲኖሚኔሽን መሪ መሪዎችን ከአሜሪካ በገንዘብ ምክንያት ሁለት ትልልቅ ቤተክርስቲያኖች ላይ ምልክቱ ታይቷል። መጥተው ከእነሱ ጋር ተቃቅፎ ቆሞ ፎቶ መነሳት እና እነሱን በተቀደሰው በእግዚአብሔር ሕዝብ ፊት ላይ ማቆም ራሱ ያንን ሀሳብ ከመደገፍ የተሻለ ነው ማለት አይቻልም። ስለዚህ እንዲህ አይነት ነገር ስላለ ቤተሰቦች ነገ ከነጎዲያ ኮ ዳብሮ መልኩን ሊቀይር ሊቀይር ምንም አትጠራጥር፣ ይሄ አትጠራጥር የተወሰነ አመት ነው። እና ውስጡ ውስጡን ይሄድና አንድ ቀን ይፈነዳል። ስለዚህ ቤተሰቦች ልጆቻችሁ ላይ ኬር አድርጉ። ቤተክርስቲያን ትውልዱ ላይ ኬር ታደርግ። መንግስትም ደግሞ የሀገሪቱን ህግ የማይፈቅዱ ነገሮች በስውርም ይሁን በግልጽ የሚደረጉ ነገሮችን ማስቆም አለበት፣ እንደ ህግ ኃላፊነትም አለበት ላለው። የዛሬ መልክት ይሄ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። አገልግሎታችንን በመደገፍ ከኛ ጋር ቁሙ። በውጭ ላላችሁ መልካም ቀን፣ በሀገር ውስጥ ላላችሁ መልካም ምሽት። ሻሎም እግዚአብሔር ይባርክ። ፓስተር ዛሬ እንግዲህ በቀንም በዚህም በምሽትም በጣም ቤተ ክርስቲያን ልትነቃበት በቃ አይኖቿን ከፍታ ከሰመመን ከሰመመንና ከማንቀላፋት ነቅታ መንጋውን መንጋውን የመጠበቅ እንደገና የተጠያቂነት የኃላፊነት ሚናዋን እንድትጫወት የሚያሳስብ መረጃ ነው ብዬ አስባለሁ። መጪውን ነገር ነው እንግዲህ እያሳየን ያለው እና እነሆ የቤተክርስቲያን መሪዎች ሆይ ጆሯችሁን ከፍታችሁ ይህንን ጉዳይ እንድታስቡበት በአንክሮ እንመክራለን። ማለት ነው እንግዲህ ከዚህ ከተጠያቂነት ለማምለጥ ይህን መልዕክት ማስተላለፍ እንወዳለን። እንግዲህ የመጨረሻው ዘመን በቀረበ ቁጥር ሰይጣን በከፍተኛ ደረጃ የጥፋት ሰይፉን መዝዞ እንደመጣ መረዳትም ጭምር የኛ ሚና ነውና እንግዲህ ይህንን ከማሳሰብ እንግዲህ አንቆጠብም። እኛ በየጊዜው ነው ይህን የምናሳስበው። የዛሬው መረጃችን ውድ አድማጮቻችን እንግዲህ በቀንም በማታም ይዘን የመጣ ነው። በጣም ወሳኝ መረጃ ስለሆነ ይህን በትዕግሥት ስላዳመጣችሁን እናመሰግናለን። ስለምትሰጡንም ገንቢ አስተያየትም ደግሞ እንዲሁ እግዚአብሔር ይባርካችሁ ማለት እንወዳለን። የዛሬው አጀንዳችን ይህን ይመስላል። የእግዚአብሔር ፈቃድ ከሆነ በሐሙስ ነው ፓስተር የምንገናኘው። ሐሙስ እንገናኛለን። ሐሙስ ዕለታ እንገናኛለን፣ በሌላ ርዕሰ ጉዳይ። ነገ ሰበር ካለ ደግሞ ሰበርም ካለ እንግዲህ ልንገባም እንችላለን። በነገ ሁለት እንግዲህ ከብስራት ጋር የመደበኛው ሳምንታዊ ዜና ስላለ እሱን እንዲሁ እንጋብዛቸዋለን። እግዚአብሔር በረዳ መጠን እንግዲህ ሐሙስ ዕለት እንገናኛለን። እስከዚያው ድረስ የእግዚአብሔር ቸርነት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።